المؤمنون اخوة ምናልባት የአንድ እናት ልጆች ላንሆን በቀለም በመልክም ንለያይ ይሆናል። እንደሞ ከዚህ ሁሉ ጋር ሙእሚኖች ወንድማማቾች ናቸው። ዋላላህ ያንዳችን የኢማን ደም የሌሎቻችን የደም ስር ውስጥ የሚዘዋወር የትኛውም ዓለም ጥግ ላይ ያለ ሙስሊም አካላችን ደማችን የሆነ አዚለቲን ዐለል ሙእሚኒን ዐይዘቲን ዐለል ካፊሪን። እነዚያ ሙእሚኖች እኮ በሙእሚኖች ላይ የሚተዛዘኑ የሚተናነሱ ትሁቶች ድንበርን ለሚያልፍባቸው በዲናቸው ለሚመጣ ካፊር ደግሞ ሀያላን ብርቶች ብሎ የአንድነትን ጥግ ይገለጸልን። እኛ ማለት በእስልምና ገመድ የተሳሰርን ወንድማማቾች፣ እህትማማቾች ነን። በህይወት መንገድ ላይ ምናልባት ደክመን፣ ተሰራሽተን፣ ከነገሮችም ችላ ብለን ልታይ ይሆናል ግን ደግሞ ከዚህ ሁሉ ጋር አትጠላሉ አሉ መልክተኛው። ስለ አትጠላሉ፣ አትመቀኛኙ፣ አትኮራረፉ፣ አትቆራረጡ ወኩኑ ዒባደላሂ ኢኽዋና ወንድማማቾች የሆናችሁ የአላህ ባሮች ሁኑ።